ሐረግ ድራማ በክፍል ዘጠና ስድስት ገንዬ ኤፍራታ ልጇ እርጉዝ መሆኗን ስትሰማ እንዴት ልትደሰት እንደምትችል መገመት አይከብዳችሁም። ገነት አያት ልትሆን ነው። ምክንያቱም ኤፍራታ የእርግዝና ምልክት እየታየባት ነው ሰው በቀጣይ ክፍል ሕክምና ቦታ ሄዳ የሕክምና ውጤቷ ሲታይ እንግዲህ እርጉዝ እንደሆነች ነው የሚያመለክተው ማለት ነው። ከዛ በኋላ እንግዲህ ገንዬ አያት እንደሆነች ትሰማለች። ነገር ግን አያት መሆኗ ደስ ሲላት፣ የአባቱ ነገር ሊያሳስባት ይችላል ያፌት ነው ብላ ነው የምታስበው። ያፌት ከሆነ ደግሞ ልክ እንደ ባህር ሳይሆን አስገድዶ እንዳገባት ስለሆነ የሚያስቡት እስካሁን ድረስ ህይወቷ እንደተበላሸባት ምናምን ልታስብ ትችላለች። ቢሆንም ግን ኤፍራታ በማርገዛ ገንዬ እንደምትደሰት እርግጠኛ ነኝ። ነገር ግን የአባቱ ጉዳይ ሁላችንም እያሳሰበን ነው። ኤፍራታ ምን ልታደርግ ትችላለች? በሰዓቱ በጣም ተደስታለች። ጽዮንም እንግዲህ በትንሹም ቢሆን ጠርጥራለች። የናታን ነው ወይ እያለቻት ነበረ። የናታን ከሆነ እንግዲህ እዛ ቤት ሆነው ኤፍራታና ጽዮን ያፌት ቤት ሆኖ ነገሮችን የሚያስተካክሉ ይመስለኛል። ጽዮን አሁን ላይ ያፌት ቤት መሄዷ ጥሩም መጥፎም ሳይዳለው ጥሩ ሳይዱ ከኤፍራታ ከሆኑ ነገሮችን ይጋፈጣሉ። መጥፎ ሳይዱ ደግሞ የያፌት ወንድም አቤልዛቤት ስለሆነ ሌላ ጉዳት ሊያደርስባት ይችላል፣ ወይም የሆነ መረጃ፣ የሆነ ቪዲዮ ሊይዝባት ይችላል ብዬ አስባለሁ። ዋናው ነገር የጽዮንና የዳግም ያን ቪዲዮ ከአቤላ አስጠፍተው ለቢኒ እውነቱን ነግረውት፣ ከዛ በኋላ ወደ ነበረ ህይወታቸው መመለስ ነው። ነገር ግን ጽዮን እዛ ቤት የሄደችበት አንድም ሌላ ምክንያት ሊኖራት ይችላል። ከአቤል መረጃውን ለማጥፋት፣ ስለ አቤል ለማጣራት፣ ብዙ ነገሮችን ለማድረግ ይሆናል ወደ ዛ ቤት ሄደችው። እንግዲህ እስከ ዛሬ እዛ ቤት ሄዳ አታቅም ነበረ። ከዛ በፊት አእምሯን ተነግቶ ወድቃ እያለ ነበር ከገን እየጋ ሄዳ ለማስታወስ ይረዳኛል በማለት ቤቱን ያየችው። ከዛ ውጭ ግን ሄዳ አታቅም ነበር። ዛሬ እንግዲህ ለመጀመሪያ ጊዜ ሄዳለች። ጽዮን እንግዲህ እስከዛሬ የእናትና የአባቷን መሞት፣ የእናቷን መጥፋት አልሰማችም። እንግዲህ እየጠየቀችው ነበር። ለኤፍራታም እያለቻት ነበረ፣ ከእናትና አባቴ ይመጣሉ እኔም ከብንያም ጋር አንቺም ከናታን ጋር እዚህ ቤት በደስታ የምንኖርበት ቀን ይመጣል እያለች ነበር። በዚህን ሰዓት ነበር ኤፍራታ ኩርምት ብላ ይመጣሉ ብላ እንግዲህ ወደ ስራቸው የሄዱት። እንግዲህ በቀጣይ ክፍል የኤፍራታ የህክምና ውጤት ይመጣል ማለት ነው። ያፌት እንግዲህ አሁን ላይ ወደ መጨረሻው ሳይድ እየደረሰ ይመስላል ማለት ነው። ምክንያቱም እዛ የታገቱ ሴቶችም እርስ በርሳቸው እየተረባበሹ ነው። አንሰራም እንጠፋለን እያሉ ብዙዎቻቸው ቅጣት እየተካሄደባቸው እንግዲህ እንዳያችኋት የአንዷ ታጋች ወንድም እንግዲህ እንዲገደል የአፌት ሰዎች ትዕዛዝ እየሰጡ ነበረ። ህዋንም እዛ እንግዲህ መረጃ ይዤ እወጣለሁ ብላ ገብታ ሌላ ወጥመድ ውስጥ ገብታ እሷ ራሱ ስራ ውስጥ ተቀላቅላ መከራዋንና ስቃይዋን እየበላሽ ትገኛለች እንዳያችሁት ሰዎች ከሆነ በመጨረሻው ክፍል ቤዛ በህልማ አይታት ነበረ ማለት ነው። ቤዛን ቤዛ እየወቀሰቻት እንዴት ሳታይኝ እንዴት ሳጠይቅኝ እንዴት ሳትፈልግኝ እያለቻት ነበር ማለት ነው። አሁን ላይ ሉሊት ይህን ህልም ካየ ስትነቃ ምን ልታስብ ትችላለች? ስለ ሔዋን ሔዋን ምንም ሳትነግራት ነው እየጠፋችው የሄደችው። የት እንደሄደች አልተናገረችም። ነገር ግን ተመልሳ አልመጣችም እስካሁን ድረስ። ስለዚህ ሔዋን እንድትፈለግ ምናልባት ቤዛ ወይ ለፖሊሶች ታመለክታለች ወይ ነግራቸዋለች ሔዋን የት እንደሄደች እና የት እንደጠፋች። ሔዋን መፈለግ ጀመረች ማለት ናታን ሊያስፈልጋት ከጀመረ ምናልባት ሔዋን የታገቱ ሴቶች ጋር እንደሆነች ከተደረሰበት የሚያቅም ፖሊስ ስላለ እራሷ ታግታ እዛ መረጃ ለማውጣት ስለፈለገች አሁን ላይ ናታን ከፖሊሶች ጋር እየሰራ ስለሆነ ኤፍራታም እንደዛው ምናልባት ሔዋንን ለማውጣት እነዚያ የታገቱ ሴቶች በሔዋን አማካኝነት ሳይሆን በቤዛ አማካኝነት ሊለቀቁ ይችላሉ ማለት ነው። ብዙዎቹ ግን ከባድ ቅጣት እየተካሄደባቸው ስለሆነ ስራውን ለመስራት አንዳንዶቹ እየተስማሙ ነው። አንዳንዶቹ ግን በቃ ብንሞት ይሻለናል፣ ይሄ ኖሮ ኑሮ አይደለም እያሉ ይገኛሉ ማለት ነው። እዛ ውስጥ ብዙ ረብሻ እያነሱ ነው። ሊያመልጡም እያሰቡ ነው። ምክንያቱም ያፌት አሁን ላይ ብዙ ነገሮች ቢዚ እያደረጉት ነው። አንደኛ የናታን ጉዳይ አለ ሁለ ተኛ ኤፍራታ ቤት ውስጥ ሆና የምታደርገውን ነገር መከታተል ይፈልጋል። ሶስተኛ ነገር ደግሞ የራሱ ተቀናቃኝ ፓርቲዎቹ የሚያደርጉበት ነገር አለ። ስለዚህ የፌታው ላይ ከባድ ወጥመድ ላይ ደርሷል ማለት ነው። ሲቀጥል ደግሞ የሚሰራውን ስራ ብዙ ሰዎች አውቀውበታል፣ ጠርጥረውበታል፣ ምን እንደሚሰራ ተደርሶበታል። ስለዚህ ለፖሊስም አሳልፈው ሊሰጡት ይችላሉ። እንግዲህ ናታን አሁንም ስራውን እየሰራ ይገኛል። ነገር ግን አንዳንድ ያልሆኑ መረጃዎች እየወጡበት ነው ማለት ነው። እንግዲህ ናታን ከስራ ሊባረርም ላይባረርም ይችላል። ግን እዚያ መስራቱ እሱ ራሱ የሚፈልገው አይመስለኝም። ቢኒያምን እንግዲህ ሊያማከረው ወደ ቤት መጥቶ ነበር። ቢኒያም ፊት ባይሰጠውም ባያዋራውም፣ ነገር ግን ሁሉንም ነገር ሊነግረው ነበረ። ምናልባት ስራውን ትቶ ሊወጣ ይሆናል። ምክንያቱም ከባድ ሪስክ ያለው ስራን የሚሰራው ከዛ በፊት እንዳያቸዋት የዲያራ ናት። ኤክስፐርድ ያደረጉ እቃዎችን እንደገና ኤክስፐርድ ሰርታችሁ ሽጧቸው እያለች ነበር። እሱ ደግሞ እንደዚ አይነት ነገሮችን ለመስራት ህሊ ነው የሚፈቅድለት አይመስለኝም። ወይም ደግሞ ናታል አሳልፎ እያፌትንም እችን አብራው የምትሰራው የስራ ባልደረባውንም ለፖሊስ ሊሰጣቸው ይችላል። ምክንያቱም አሁን ላይ ናታን ሁሉም ምን እንደሚሰሩ በደንብ ደርሶበታል። ያፌት ምን እንደሚሰራ፣ የዲያራ እናት ምን እንደምትሰራ፣ ሁለቱ ተቀናቃኝ ፓርቲዎች ምንና ምን እንደሆኑ በደንብ ሁሉን ነገር ጥንቅቅ አድርጎ ያውቃል ማለት ነው። እንዳያችሁት በመጨረሻ ፓርቲ ላይ እንግዲህ የሆነ ሰው ሁሉንም የሚሰሩትን ስራ ሉሊትንም ያፌት ነው ሁሉንም ምን እንደሚሰሩ ተደርሶባቸው፣ እንግዲህ በቅድና በፕላን እንዴት መሄድ እንዳለባቸው፣ ማን ከማን ጋር እንደሚሰራ በደንብ ተደርሶበታል ማለት ነው። ይህን ነገር ደግሞ እና በጥልቀት ሊያቅ የሚችለው ከናታን ውጭ ሌላ ማንም ሊኖር አይችልም። የሀፌት ሰዎች ይህን ነገር ያደርጋሉ ብዬ አላስብም። ምክንያቱም የዲያራ እናት፣ የዲያራ ወንድም፣ ዲያራ ያሉበት ፎቶ ስለነበረ ይህን ነገር ደግሞ የሀፌት ሰዎች አያውቁም። ማን እንደሆነ አብሮ የሚሰራቸው ተቀናቃኛቸው ማን እንደነበረ አያቁም ነበረ። የዲያራ እናትም በድምጽ ነበር የምታወራቸው፣ ናታንም እንዲሁ በድምጽ ስሙን ቀይረው። ስለዚህ ከናታን ውጭ የዲያራ እናትንና ዲያራን የሚያውቃቸው ሰው የለም፣ ፋሚሊዎቹን። ስለዚህ እነዚህን ሰዎች አሳልፈው የሰጣቸው ናታን ይሆናል ብዬ ነው የማስበው። እንግዲህ ከተሳካለት ሁሉንም ጥርግርግ አድርጎ ወደ ፖሊስ ጣቢያ ወይም ደግሞ ስራቸውን እንዳለ እንዲከሽፍባቸው ና እነዛ የታገቱ ልጆች መከራቸውንና ስቃያቸውን የሚበሉ ሴቶች ከዚህ ስቃይና ከዚህ መከራ ሊወጡ ይችላሉ። ምክንያቱም የፊት የሚሰራው ስራ ከተደረሰበት እነዚኞቹ ደግሞ ተቀናቃኞቹ ስለሆኑ በሁለቱም ሳይድ ያለው ግልጽ የሆነ መረጃ ከወጣባቸው ማስረጃ ከደረሳቸው ምናልባት እናታን የተለያየ ማስረጃ ይዞባቸው ከሆነ እነዚህ ሰዎች ተጠራርገው ወደ ፖሊስ ጣቢያ ነው የሚገቡት፣ ብዬ ነው ማስበው። የሚሰሩት ስራ በጥንቃቄ ስለሆነ የዲያራ ናት እንግዲህ። በጥንቃቄ ከመስራቷ የተነሳ የራሷ ልጅ ልክ እንደ ሰራተኛ አድርጋ ድርጅቷ ውስጥ ቀጥራ ነው የምታሰራው። እነ ዲያራ ወንድሟ ምንም ነገር አያውቁም እናታቸው ምን እንደምትሰራ። ነገር ግን በእናታቸው ጦስ ዲያራና የዲያራ ወንድም ከባድ ነገር ውስጥ ይገባሉ ነው ብዬ የማስበው። እንደዚህ ሆነ ማለት ደግሞ የቤዛ ጓደኛ የዲያራ ወንድም ስለሆነ ቤዛ በድጋሚ እንግዲህ አገኘሁት ያለችውን ሰው ምናልባት ልታጠውም ትችላለች። ከዛ በተረፈ ግን ናታንም እንደዛው ከዲያራ ጋር የሆነ ነገር መጀመር ያሰበ ይመስላል። ነገር ግን እሱ ከሆነ ሁሉ ነገር ያቀነባበረው ከዲያራ ምንም አይነት ፍቅር አልያዘውም ማለት ነው። የዲያራ መኖር አለመኖር ለናታን ምንም አይነት ለውጥ አይኖረውም። ለቤዛ ግን የጓደኛዋን ካጣችው በጣም ከባድ የሆነ ስሜት ይሰማታል ነው ብዬ የማስበው ዞሮ ዞሮ እንግዲህ በቀጣይ ክፍል የሚፈጠረውን እምና የሆናለኝ ሉሊትን ቢሆን እንግዲህ ወጥመድ ውስጥ ገብታለች። ምን እንደምትሰራ ተደርሶባታል። በዛ ጋ ደግሞ ያፌት ሁሉንም መረጃ ከናታን እየሰበሰብሽ አምጪ እያላት ነው። እሷ ግን ከናታን ምንም አይነት መረጃ ልታገኝ አልቻለችም። እንኳን ልታገኝ እሱ እንደ ምንድነ መሰሪ ምን እያደረግሽ ነው፣ ማን ነው እንዲያረገሽ የሚል ጥያቄ እየጠየቀ እያፋጠጣት እንደሆነ እንግዲህ ለያፌት ሰዎች እየነገረቻቸው ነበር። ስለዚህ ሉሊት አሁን ላይ ስራዋን በአግባቡ እየሰራች ስላልሆነ ያፌት ምናልባት እርምጃ ሊወስድባትም ይችላል። ናታንም እንዳያችሁት እያፋጠጣት ነው። ይሄ ማለት ምን እንደምትሰራ ናታን ደርሶባታል ማለት ነው፣ ከያፌት ጋር እንደምትሰራ።